አስተዋይና ብልህ ሴት ምንጊዜ የሚያንድ ቤት ድምቀት ነች። ፈጣሪ ይመስገን እንጂ እንደ ሌሎቹ ክፋትማ ሞቶ ለብለው ነግረውኝ ነበር። ሞቶ ምን ያህል እንደሚያስደስታት በሚገባ ቋንቋ ደህና አድርገን እናስተምረታል። አባ እንደዛ ልጅ መሆናችንም ማቆም አለብን። እንካካል ያባዬ የሞት ማረጋገጫ ወረቀት ያባዬ ነጌታ ላፈቀኝ ያመጣች እና አባባ መሞት ርግጦ ነው ማለት ነው። ቀበሌ ሂጀ መሞቱን አስመስክሬ ወረቀት እንዲችለት ነው ይጠቅመናል። እዛ ሂዶ ከሚቀመጥ እዚህ ማድረግ ይሻላል። በሏዘን አታብዙ፣ እንባሷ ይመልስ ስንት ልትሳባባል። ኢንትሪሽን ሁሉ ሰምተናል። አቤት ፈጣሪ! የማስመሰል ውድድር ቢኖር እኮ ኢትዮጵያን ወክላ ወዳደር ነበር። ካሌብ አባባል ሞት አምኗል። የከፍታችን ጊዜ መጥቷል። የአባትየው ንብረት ወደ ልጁ ሊሆን ነው። ቋንች አምሻል። እንዴት ከዘንተኛ እኮ ነው። እኔም እኮ ዘንተኛ ነኝ። አንቺ ማ ገዳይ ነሽ። ጉድ ነው ይሄ ነገር መቼም። ዳኒ ጨክኖ አንቺ ማ ገዳይ ነሽ ብሏታል ቲና። እሷም ደንግጣለች። ገዳይነቷን አልካደችም፣ እንዳይነቃባት እንጂ። ሰላም ጤና ይስጥልን፣ የትሁት ድራማ ተከታታዮች እንደምንቆያችሁ፣ የዛሬው ፕሮግራም ጀምሯል። እንግዲህ ለዳኒ ታምር ተፈጥሯል። እውነትም ታምር ነው። ሞተ ተብሎ የሞት ሰርቲፊኬት የተዘጋጀለት ሽማግሌው ሰውዬ በሕይወት አለ። እናም ዳኒን አገኙ። ከዳኒ ጋር ቁጭ ብለው እየወሩ ናቸው። ዳኒ የእውነት ደንግጧል። ደስ ብሎታል። በቃላት ለመግለጽ ተቸግሯል። ብቻ እርበት ብት ብሏል። ሽማግሌው ለዳኒ ዳኒ አልሞትኩ አለሁ በሕይወት እና አመጣጤ ለሁለት ነገር ነው። አንደኛ ህይወትን ሰጠህ በዚህ ልክ ለማትረፍ ስለጣርህ ላመሰግን፣ ሁለተኛ ደግሞ ያቺ ከይሲቲና እንደ ሞትሁ ነው ያው የምታውቀውና አሁንም እንደ ሞትሁ እንድታስብና እያስመሰልህ ምን እንደምትሰራ ምን እንደምታደርግ እየተከታተልህ መረጃ እንድትሰጠኝ ነው እስካሁን ከእሷ ጋር እንደነበርህ አውቃለሁ። አሁን ደግሞ ከእኛ ጋር መሆንህን የምናውቅበት ጊዜው ደርሷል እና ይህንን እንድታግዘኝ ነው የመጣሁ፣ ብሏል ሽማግሌው። ዳኒ በደስታን የተቀበለው እንዲህ ያለፈው ጥፋት ያንን ሲነገር እንኳ የሚከብድ ጥፋትን በዓይናችሁ እያያችሁ ይቅር ብላችሁ በዚህ ልክ እንዲህ ቁጭ ብለህ ስላናገርከኝ ደስተኛ ነኝ። ከዚህም በላይ እንኳ አድርግ ብባል አላቅማማም፣ አደርጋለሁ። ችግር የለም ብሏል ዳሪ። ካሌብ ነገር ገብቶታል፣ ትክስ ብሎ ሀሳብ ሌላ ቦታ ይዞት ይላል። ይህንን የተመለከተችው ትሁት ምን ካሌብ አልካለብ ሰሞኑ ትለዋለች። አይ ትሁት፣ በጣም ተጨንቀያለሁ። ይቺ ብተዋት ማተውኝ ስዘጋት እንደምትከተለኝ የሆነች መዥገር የሆነች ልጅ ከህይወቴ ለማስወጣት ከበደኝ እና የእሷ ነገር ጭንቅ ብሎኝ ነው ይላታል። ምን አስጨነቀ ካሌ፣ ዝም ብለህ ተዋት። እንደዚህ አይነትን ሰዎችን መተው ነው መፍትሄው ትለዋለች። ምን ተዋት፣ አለሁ ስተዋት ትከተለኛለች። አሁን እንደውም እኔ ልገላግላት ወይስ ክብሯ ነክች ላስወጣት የሚለው ላይ ምርጫ ላይ ነው። ምን ማደርግ ይሻለ? ይላል። ብለዋት ተውት። አይ ካሌ፣ የሰው ሰው ገድለ ዝም ትባል መሰለ እንዴ? ዘላለምህን ማረሚያ ቤት መውረድ ፈለግ? እንደገና ደግሞ ክብሯ ነክች አስወጣለሁ ለምትለው ጉዳይ እንደገና ደግሞ እሷ ክብር ብርቁ አይደለም። መዋረድ ባህሪዋ፣ መገለጫዋ ነው። ይህን አንተ ጠንቅቀህ ታውቃለህ። እንደዚህ አይነት ሰዎች መተው ነው። እንዲያውም በግልባጩ በእነሱ ላይ እነሱ በጀመሩት ጨዋታ መሰረት መልሶ መጫወት ነው። ለምን ጨዋታ አንፈጥርም? ትላለች ትሁት። ካሌብ ተረጋጋና፣ ጨዋታውን እሷ ጀምረዋለች። እሷ በጀመረችው ጨዋታ መሰረት እኛም እንጫወት። አባዬ ሰላም እንደሆነ አንተም እኔም ጠንቅቀን እናውቃለን። ስለዚህ የጀመረችውን ጨዋታ እኛ ገልብጠን ብንጫወተው ምንም ክፋትም የለውም ውጤቱ የአማር ይሆናል። ረጋ ሰከንድ ብለህ አስበው ብለዋለች ትሁት። እንግዲህ ካሌብም እሺ ያለ ይመስላል ዝም ብሏል። መቼም ትሁት ምክንያታዊ ሆና የምታቀርባቸው ሐሳቦች ቆይተው ነው የሚገቡትና እሱም ይሄንን የተረዳ ይመስላል። ካሌብ እንግዲህ ጨዋታው የሚቀጥል ይመስላል። ካሌብ አባዬን ካላየሁት ሙቸገኛለሁ ባለው መሰረት ትሁት ልታገናኛቸው ቀጠሮ ይዛለች። ቀድማ ከሽማግሌው ጋር ትሁት ቁጭ ብለው እየወሩ ናቸው። ትሁት እና አባዬ በደምብ ይግባባል አባዬ አንተ እኮ ከቤት ስጠፋ ቤቱ ጭር አለ። አንተ እኮ ነው የቤቱ ድምቀት ትለዋለች። በምላሹ ውስጥ ደግሞ አይ ትሁት የቤቱ ድምቀትም አንች ነሽ ይለታል። እሷም ግርም ብሏት እንዴት አባዬ እንዴት ሊሆን ይችላል ትለዋለች። አይ ትሁት ይኸውልሽ አንድ ሴት ብልህና ረጋ ሰከን ያለች ስትሆን የቤቱ ድምቀት ትሆናለች። አንቺ ደግሞ እሱን ታደለሻል ይለታል። እሷም እንግዲህ አባዬ በአንተ እንደዚህ አይነት ባህሪ መኖሪ ከተመሰከረልኝማ ደስ ብሎኝ እቀበላለሁ እንጂ ሌላ ምን አደርጋለሁ ትለዋለች። በዚህ መሃል ካሌብ ደረሰ። ካሌብ የሰራው ስህተት እየሠራው የነመጣ ስህተት አሳፍሮታል። አባዬን አንገቱን አስደፋሁት ብሎ አምኗል። እግሩ ስር ወድቆ ይቅርታ ጠይቀው ሰላም አለው አባት አይደለ፣ አንስቶ አቀፈው። ቁጭ በል ካሌብ፣ ችግር የለው ቁጭ በል ደና ነኝ ይለዋል። ካሌብ አባቱን ስላገኘ በጣም ደስ ብሎታል፣ በጣም ሲበዛ። አባዬ እንደሰማሁት ሰዎች እንደነገሩኝ፣ እንደነሱ ክፋት ቢሆንማ ሞተህ እንደተቀበርህ የሞት ሰርቲፊኬትም እንደተዘጋጀልህ ነበርኩ የተነገር በጣም ፈርቼ ደንግጬ ነበረ ስላየው በጣም ደስ ብሎኛል። አመሰግናለሁ ስላየው ይለዋል። አባትየው ግን በጣም አትደሰቱ፣ ምንደሰትበት ገና ነው። በቅርብ ግን ደስ ይለናል። አሁን ጨዋታው መቀጠል አለበት። ቲና መሞቴን መወቅ የለባትም። ሞት ምን ማለት እንደሆነ በደንብ መማር አለባት። ይህን ደግሞ እኔ አስተምራታለሁ። ስለዚህ አሁን ለእኔ በህይወት መኖሬን እንዳትነግሯት ይላል። ካሌቭ አይሆን አባዬ፣ እኔ ካንተ ርቄ መኖር አልችልም። አሁን ተያይዘን ወደ ቤት መሄድ አለብን ሲል አባትየው ተቆጣ። እስካሁን ያንተን ሰምቻለሁ ይላል። እንግዲህ የካሌቭን ሐሳብ ሰምቶ ሲተገብር መቼ እንደሆነ አላየን። ግን እንደዛ ብሏል። እስካሁን ያንተን ሐሳብ እየተገበረው መጥቻለሁ። አሁን ግን እኔን ማድመጣ አለብህ። ስማ ይለዋል። በዚህን ጊዜ ትሁት ተስማማች። አባዬ፣ በሐሳብህ ተስማምቻለሁ ስትል ትሁት ከተስማማች የካሌቡ ትርፍ ነው። በቃ ተወሰነ ማለት ነው። እንግዲህ ጨዋታው ቀጥሏል። ቲና ከሚታሰበው በላይ ጨዋታውን አቀጣጥላ ቀጥላበታለች። የሞት ሰርቲፊኬቱን ለካሌብ አምጥታ ሰጠችው። አምጥታ ከሰጠችው በኋላ ልቅሶዋ አልቀጠለች። አባዬ አባዬ አባዬ ከአሁኑ ገና ናፈቀኝ፣ ከአሁኑ ገና ናፈቀኝ አባዬ ቤቱ ጭር አለ ስትል በሚገርም ሁኔታ የሚገርም ትሁት ያጠፋውን ጀምራለታለች። አባዬ አባዬ አባዬ ቲና እኮ ናፈቀች ማለት ጀመረች። አረ ጉድ ነው ጎበዝ። የቤቱ ንግሥት አንቺ ነሽ ብሎታል አባባ። እውነትም የቤቱ ንግሥት ብቻ ሳይሆን የዚህ ድራማም ንግሥቷ ትሁት ነች። ትሁት በስነ ስርዓት እየተጫወተች ነው ካሌብም የቲናን ሁኔታ ሳይሆን የትሁት ሁኔታ የገረሙ ይመስላል በሎ በቃችሁ ዝም በሉ ይላል፣ ካሌብ በጣም ገርሞት። ቲና ደግሞ እንግዲህ ሁሉም ነገር እሷ ብቻ አዋቂ ነችና ማንም ሚያቅ አይመስላትም። እንዴ ተው እንጂ ካሌብ፣ ይህ እኮ ልስ ነው። ሲሆን አንተም አብረህ አልቅስና እርምህን አውጣ፣ ተው እንጂ። ወይኔ አባዬ አባዬ፣ ከስንት ወረቀት ላይ ሲያስፈርም ሲቀበል የነበረ ሰውዬ የሞት ሰርቲፊኬቱን ክንኛ ተቀበልን። ወይኔ አባዬ አባዬ። ከዛ በጣም ገርሞት ካሌብ በቃ ትሁት ይበቃል፣ በቃ ይመስላል እንዴ፣ በጣም ያሳዝናል። ቲና ኮ በጣም ናፍቀዋለች። የቲና ሁኔታ ነው። እኔማ እንዲያው ከአባዬ ሞት የበለጠ ያሳዝነኛል ያባዬ የቲና ፍቅር በጣም አስጨንቆኝ ነው። የቲናም ፍቅር ሳይ በጣም ምን እንባዬን መቆጣጠር አቃተኝ ትላለች። ካሌብ በሁኔታው ተገርሞ ሲያበቃ ዘግይቶም ቢሆን ወደ ጨዋታው ገብቷል። እና በቃ ያባዬ መሞት እርግጥ ሆነ ይላል። በዚህን ጊዜ ቲና ነገሩን ቀበል ታደርግና፣ አሁን ካሌብ አባባቱን ሂዷል። የሞት ሰርቲፊኬቱን እኔ ቀበል ይጀ ተቀበልኩኝ እኮ ይኸው ማረጋገጫው ትላለች ቲና ትሁትም ቀበል አድርጋ አቤት አባዬ፣ ግን ቲና የአባዬ የሞተበት ቀን መቼ ሊሆን ነው ብላ ጠይቃታለች። ይገርም ነው፣ እሷም መች ትበግራለች፣ ቀድማ ተዘጋጅታበታለች። ያው እንግዲህ ሬሳውን አግኝተን አልቀበርን፣ ያው የሰማንበትን ቀን መሰረት አድርገን እሱነን የሞተበትን ቀን እንሞላዋለን ትላለች ቲና። አንቺ ታመጭው አንቺ ታሮጭው የሚለው ነገር ሆኖ ለቅሶውን እሷ ጀመረችው፣ መልሳ ደግሞ አጽናኝ ሆናለች። በቃ ሀዘን አታብዙ፣ ብዙ አታልቅሱ፣ ሀዘን ጥሩ አይደለም፣ ሀዘን ሲበዛ በእርግጥ ላባዬ ከዚህ የበለጥ ብናዝንለት ከዚህ የበለጥ ብናለቅስ ጥሩ ነበር፣ ግን ምን ያደርጋል እምባ ሰው አይመልስ የሞተን አይመልስ። ስለዚህ መጽናናት አለባችሁ ይበቃል፣ ትላለች። በዚህ ጊዜ ነገሩን ቀበል አደረገች እና ትሁት ልክ ነው፣ የትልቅ ሰው ምክር እውነት ነው፣ ለቅሶ እምባ የሞተን አይመልስም። እውነትሽን ነው፣ መካሪያ ያሳጣል ትልቅ ሰው አይጥፋ። ስለዚህ ምክርሽን ተግባራዊ እናደርጋለን ስለምታደርገው ነገር ስላደረግሽልን ስላባዬ በዚህ ልክ ስለተቆረቆርሽ፣ የሞት ሰርቲፊኬቱንም ቀበሌ ድረስ ሄደሽ ስላመጣሽ ምስጋና ይገባሻል፣ እናመሰግናለን ትላታለች። ትሁት እንዴ፣ ተይንጅ፣ ትሁት ባዳት አታድርጊ። አባዬ እኮ የኔም አባት ነው። ከዚህ የበለጥ ባደርግለት ከዚህ የበለጥ ብውልለት ያንስበት ይሆናል እንጂ አይበዛለት። ለማንኛውም በሉ በቃ በኋላ እመለሳለሁኝ ሐዘን አታብዙ ብላ መክራቸው የአሁኑ ውሽማዋ የወደፊቱ ቢሳካለት ደግሞ ባሏ ልታደርገው ወደ አሰበችው ዳኒ ጋር ሄዳለች። ቲና በጣም ደስ ብሏታል፣ ፍድቅድቅ ብላለች። ይህንን የተመለከተ ዳንኤል ምን አግኝተሽ ነው እንደዚህ ደስ ያለሽ ይላታል። እሷም የሞት ሰርቲፊኬቱን እኮ ወስጄ ለእነ ካሌብ ሰጥኋቸው፣ መስጠት ብቻ ሳይሆን አባቱ መሞቱን ካሌብ አምኗል። ይሄ ደግሞ ለእኔ በጣም ጥሩ ነገር ነው። በቃ ወደ ከፍታ አየር፣ ወደ ብልጽግና ዘመን። አቤት ደስ ሲል የናፈቅ ነው የጓጓንለት ህይወት ልንኖረው ልንኖረው ነው ትላለች። ይህንን የሰማ ዳኒ ብዙም አዲስ ፌስ አላሳይ ይሁን ጥሩ ነው ይሳካልሽ ሲላት ቲና ደስ አላለት። በዚህ ሙድ ይህን ደስታዋን ውሃ እንደቸለሰባት ነው የቆጠረችው። ምንድን ነው እንደዚህ ነው እንዲም የምትቀበል የሰፕራይዝን ትለዋለች። ታዲያ መንገድ ላዘጋልሽ፣ አባል ጎዝጎዝልሽ፣ ምን እንዳደርግልሽ ነው የምትፈልጊው ይላታል ዳኒ። እየሆነ ያለው ነገር ምንም አያስደስተው ማስመሰል እንኳ ያቃተው ይመስላል። እና ደስታችን የጋራ አይደለም እንዴ እንዴት ደስ ማለት ሲገባ እንደዚህ የተጨቆነ ታሳየኛለህ? የጋራ ለዚህ ዓላማ አደለ እንዴ? እስካሁን ይደከም ስለዚህ ደስ ሊል ይገባል፣ ትለዋለች። አይቲና ደስታ በትዕዛዝ የሚመጣ መሰለሽ እንዴ? በቃ ደስ ካላለኝ ምንም ማድረግ አልችልም፣ ይልቅ አሁን መሄድ አለብኝ ይላታል። እሷም ከካሊብ ጋራ ስለ ንብረቱ ማውራት አለብኝ ብላ አብረው ተያይዘው ሄዱ። ዳኒ ወደ ቀጠሮ፣ እሷም ወደ ካሊብ ስለ ንብረቱ ልታወራ። የቲና ድፍረት፣ ክፋት፣ ተንኮል የሚታይበት ስኔ ነው። ምን ይፈጠር ይሆን የሚለውን በቀጣይ የምናይ ይሆናል የዛሬው ዝግጅት እስከዚህ ድረስ ነበረ በቀጣይ የቀጣዩን ክፍል ይዘን እንቀርባለን እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን ሰላም